ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምናረፈዳችሁ የሰዓቱን አበይትና ምሰበር ዜናዎች ይዤ እቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም እጀምራለሁ። በኢትዮጵያ ምርጫ ቦርድ የተሰረዘው ህወሓት መቀሌ ለቆም በተለያዩ የትግራይ በረሃዎች መክተሙ እየተነገረ ነው። የሽምቅ ውጊያ ለማድረግ ተዘጋጅተዋል ተብሏል። ዝርዝሩን ይዘናል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል በድል ላይ ድል እየተቀናጀም እየገሰገሰ ነው ጎንደር፣ ጎጃም ሸዋና ወሎ የፋኖ ኃይሎች ምታቸውን አጠናክረው ቀጥለዋል። ወደ ከተሞችም እየገቡ የሚገኙት የፋኖ ኃይሎች በተቃራኒው የቆመውን የብልጽግናን ጦር እያፍረከረኩት መሆኑ ተሰምቷል። በጎጃም በተደረገም ከፍተኛ ውጊያ ሁለት የጦር አመራሮች ሲያሸልቡ፣ በላስታ ድብኮም ቀጠና በተፈጸመ ደፈጣ ጥቃት መትረየስ ተኳሹን ጨምሮ ከአምስት በላይ የአገዛዙ ወታደሮች ሲደመሰሱ፣ ከአስራ ሁለት በላይ የሚሆኑት ቆስለዋል። በጎንደርም የቀለጠው ውጊያ ተደርጓል። ዝርዝሩን እናሰማችኋለን። በሌላ በኩል ከሰሞኑን የፋኖ ኃይሎች እጅ ሰጡ በሚል ብልጽግናም ጮቤ እየረገጠ ነው። ይህ እጅ መስጠት እንዳየ ነው። በተለያዩ ግንባሮች መጽናት የተሳናቸው የፋኖ አመራሮች ለአገዛዙ እጅ ሰጥተዋል። ይህ ነገር ከትግል አንጻር እንዴት ይታያል? በቀጣይስ ምን ይዞ ይመጣል? የሚለውን ጨምሮ እነማን እጅ ሊሰጡ ተዘጋጅተዋል? የሚለውን የሚለውን ይዘና ይሆናል በዝርዝር የምታደምጡት ትንታኔም ይኖረናል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምንቆያችሁ ከላይ በአርስተ ዜናም ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። ይህ ህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች ድል ለጀግኖቹም ያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቀ ናችሁ በቀጥታ ውድ ምርጆች ያለፍኩኝ እስከ ፍጻሜው አብራችሁኝ ቆዩም። በቅድሚያ በኢትዮጵያ ምርጫ ቦርድ የተሰረዘው ህወሀት መቀሌ ለቆ በተለያዩም የትግራይ በረሃቦች መክተሙ ተሰማ። በህወሀትና በፌዴራል መንግስት መካከል ያለው ውጥረት ከቀን ወደ ቀን እየተባባሰ መጥቶም አሁን ያለበት ደረጃም ደርሷል። ከፍተኛ የህወሀት አመራሮች በአብይ አህመድ የተሾሙትን ጌታቸው ረዳን አንሳፈው ወደ አዲስ አበባ አስፈርጥጠውታል። አብይ አህመድ ጌታቸው ረዳን ለማጽናናት ይመስላል የምስራቅ አፍሪካም ጉዳዮች አማካሪም አድ ያደርገ የሾሟቸው ጌታቸው አዲስ ፓርቲ መስርተዋል። አሁን ላይ በየሚዲያው እየቀረቡ ህውሃቶች ስለ ሰሩት ወንጀልም እየተናገሩም ይገኛሉ። የጌታቸው አሰፋ ትክክለኛ ፎቶ ነው በሚልም ከሰሞኑ በርካታ ፎቶዎች በማህበራዊ ሚዲያ በብልጽግና የፌስቡክ ሰራዊት ተሰራጭተዋል። ይህንም ፎቶ ጌታቸው ረዳ ለብልጽግና የፌስቡክ ሰራዊት እንደላከላቸውም ጥርጥር የለውም። ይህ የጌታቸው አሰፋ ፎቶ በጦርነቱ ጊዜ በረሃ ላይ የተቀረ ነጻ መሆኑም ይታወቃል። ህወሃት ለረጅም ጊዜ ጌታቸው አሰፋ የተባለውን ግለሰብ ከሚዲያም ሆነ ማንኛውም አይነት ነገር ደብቆት እንደዋንኛ መሳሪያ የሚጠቀምበት ግለሰብ ነበር። የብልጽግና የፌስቡክ ሰራዊቶችና የፌደራል ቴሌቪዥኑ ጣቢያዎች በጦርነቱ ጊዜ በሰበር ዜና ጌታቸው አሰፋ ተገደለ የሚሉም ዜናዎችን ማሰራጨታቸውም ይታወሳል። አሁን እንደተሰማው ደግሞ ህወሀቶች በሽሬና በአደዋ መክተታቸው ነው የተሰማው ውጊያ ለማድረግም የተሰናዶም ይመስላሉ። በትግራይ ህዝብ ዘንድ ብዙ ተደማጭነት ያለው ጋዜጠኛ ስታሊን ገብረስላሴም አስመራ መገኘቱም ብዙም እያነጋግረ ይገኛል። አሁን በቀጥታ ከአማራ ክልል ወዳገኟቸው ሰበር የግንባር መረጃዎች ያልፋለሁ። ይህ አማራ ፋኖ ብሔራዊ ኃይል አፋ በሃ ጎንደር የበጋሻው ክፍለ ጦር በትላንትና እለት ከማክሰኝት ወደ ጠዳ ከተማ ሲንቀሳቀስ የነበረውን አድማ ብተና ከቀኑ 10 ሰዓት ጀምሮ ልዩ ቦታው ምንዛሮ ቀበሌ ላይ አይቀጡ ቅጣት ሲቀጡት አምሽተዋል። በውጊያው በጎንደር የበጋሻው ክፍለ ጦር በኩል በአርበኛ ሀብታሙ ድረስ የምትመራው ቃኙ ብርጌድ እንዲሁም በአርበኛም አስናቀው ሽግጡ የምትመራው የጦር ዋሪዋ ዋሴ ተኩላም ሻለቃ አባላት የተሳተፉ ሲሆኑም የአገዛዙ አሽከር አድማ ብተና አባላት ጥቁር አስፓልት ላይ በቀይ ጥይት ሲገረፉ ሏል ሲሎም የፋኖ ኃይሎች ገልጸዋል። የአውደ ውጊያው በብልጽግና በኩል ስምንት የአድማ ብተና አባላት ሲሰናበቱም አስራ ሁለት በላይ የሚሆኑት ደግሞም አካላዊ ጉዳት አስተናግደዋል። በሌላ ዜና በጎንደር የበጋሻው ክፍለ ጦር ስር በደመላሽ ስማኝ የምትመራው አጼ ፋሲለደስ ብርጌድ ጎንደር ከተማ በመግባት ሌሊቱን ህብረተሰቡን ሲያሰቃይና ሲያስመርር የፋኖ ቤት ነው እያለም የንጹሐን ቤት ሲያስፈርስ ወጣቶችን በጅምላም ሲያሳስር የነበረውን የጎንደር ከተማ ምክትል ደንብ ኃላፊም አቶ ሰውነት አጥናፎም ራሱ ፈርሶም እስከ ወዲያኛው ሲሸኝ የዘጠነኛ ፖሊስ ጣቢያ የስርዓቱ ጠባቂ አራት ፖሊሶች ላይ የአካል ጉዳት ማድረስ ተችሏል፣ ሲሉም የፋኖ ኃይሎች በመግለጫቸው ገልጸዋል። አቶ ሰውነት አጥናፉ ጎንደር ከተማ ውስጥ ብልጽግና ከሚመካባቸው ከሚያደርገው ወደ አደሮች መካከል ግንባር ቀደም ሲሆን እሱ መረጃ ሌሎች የስርዓቱ አገልጋዮች በፍርሃት ኮፈን ውስጥ ገብተው የሚይዙት የሚጨብጡትም አጥተዋል። ይህ በእንዲህ እንዳለ ሰበር ዜናም ከጎጃም የብልጽግና አመራሩ ካምፕ ወደመ። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠናም አንደኛ ክፍለ ጦር የኮሎኔል ታደሰ ሙሉነ ብርጌድ በዛሬው ዕለት ሁለት ሻለቆች ሁለት የተለያዩ ቦታዎች ላይ የብልጽግናን እንቅስቃሴ በመከታተል ብልጽግና ከገርጨጭ እንዲሆን ከዳጊ በሌሊት 10 ሰዓት ተነስቶ ሳንጊን ለመያዝ ያደረገውን ጥረት አይበገሪዎቹ የዓለማየሁ ከቤ ሻለቃ አንገት አስደፍተው መልሰውታል። ሰባት አስከሬን የተነሳ ሲሆን በርካታ ቁስለኛ በፓትሮል ሲያጓጉዙም ታይተዋል። ሁለት ከፍተኛ የጦር አመራሮችም ተደምስሰዋል። ተቋማት ላይ ዝርፊያም ፈጽመዋል። የተክሌ ተራራ ማህበራት ቢሮንና የአማራ ብድርና ቁጠባንም ቢሮ በመስበር የተለመደውን ዝርፊያቸውንም የብልጽግና ወታደሮች ፈጽመዋል። ሌላኛው ዳጌ ከተማ ላይ የጊዮን ሻለቃ ሰርጎ በመግባት የአመራሩን መቀመጫ ካምፕ ማውደም የቻሉ ሲሆን በተጨማሪም ደግሞ አንድ ከፍተኛ መኮንንም ተደምስሷል። ውጊያውን መቋቋም ያልቻለው የብልጽግና ኃይል በደረሰበት ከፍተኛ ምት ቤተ ክርስቲያን ተጠልሎም ይገኛል። ድሽቃዎችና ብሬኖች ወደ ሌላ ቦታም ግዳጅ ሄደዋል። የሰው ኃይልም የላቸውም በማለት መረጃ የሰጣቸውን ባንዳም ሸውደህናል። ይሄ ሁሉ መሳሪያና የሰው ኃይል ከየት መጣ በማለት መከላል መከላከያውናም አድማ ብተናው እርስ በእርስም ተፋጠው ይገኛሉ። በሌላ በኩል የአማራ ፋኖ ብሔራዊ ኃይል አፋ በሃ በወሎም ድል ተቀናጅቷል። በወሎ ግንባርም ድል ተቀናጅቷል። በላስታ ድብኮ ቀጠና በተፈጸመ ደፈጣ ጥቃት መትረየስ ተኳሹን ጨምሮ ከአምስት በላይ የአገዛዝ ወታደሮች ሲደመሰሱ ከ12 በላይ የሚሆኑ ቆሰሉ። የአማራ ፋኖ ብሔራዊ ኃይል አፋ በሃ ወሎ ቤተ አማራ በላስታ ሳምኖ ኮር በአርበኛም አያ ነው የሚመራው እሸት ክፍለ ጦር ተወርዋሪ የፋኑ ኃይሎች በተከፈተ የደፈጣ ጥቃት የብልጽግና ስልጣን እንዲቆይ እየተጋጋጠ የሚገኘው ሰራዊት ላይ ከባድ ሰብአዊና ቁሳዊ ኪሳራም ደርሶበታል በላስታም አሳምነው ኮርሰር ከሚገኙት ሰባት ክፍለጦሮች ውስጥ የሚገኘው ግዙፎ እሸት ክፍለ ጦር ዘመቻ መምሪያ አርበኛ ኮስተር አሸንፍ የበር የሆነ ሻለቃ ምክትል አዛዥ ፋኖ ደጀን ድንቁና የክፍለ ጦሩ ሜካናይዝድ አባል ፋኖ ንጉስ ጸሐዬ በመሩ ሮት ባስተባበሩት የደፈጣ ጥቃት ቀዶ ጥገና ከብልጽግና ጋር አንገት ለአንገት በመተናነቅ በሶስት ሲኖ በአንድ አይሱ ዜናም በሁለት ካሶኒም እግረኛ ጨምሮ ከላሊበላ ወደ ጋሸና ከተማ ጥቁር አስፋልት ይዞም ሲጓዝ በነበረው የአገዛዙ ሰራዊት በደብኮ ቀጠና ቆጋ ወንዝ ላይ ልዩ ስሙም አፍጃ ከምትባል ቦታ በዛሬው ዕለት ከንጋቱ 12 ሰዓት እስከ ረፋዱ አንድ ሰዓት ተኩል በተደረገ ዘጠና ደቂቃ በፈጀም ልዩ ቀዶ ጥገና ተወርዋሪዎቹ ምግብ የሚላጩት የጀኔራል አሳምነው ጽጌ ልጆች መትረየስ ተኳሹን ጨምሮም ከአምስት በላይ ሙትና ከአስራ ሁለት በላይ ቁስለኛውን ለብርሃኑ ጁላ ሰራዊት አስታክፈውት ወደ ምሽጋቸው ተመልሰዋል። ይህ በእንዲህ እንዳለ በመጨረሻም አድማሽ ተመልካቾች ከሰሞኑ የፋኖ ኃይሎች እጅ ሰጡ በሚል ብልጽግናም ጮቤ እየረገጠ ነው። ይህ እጅ መስጠት እንዳየነውም በተለያዩ ግንባሮች መጽናት የተሳናቸው የፋኖ አመራሮች ለአገዛዙም እጅ ሰጥተዋል። ነገር ከትግል አንፃር እንዴት ይታያል? በቀጣይስ ምን ይዞ ይመጣል? የሚለውን ጨምሮም በርካታ ጉዳዮችን በትንታኔ ሊያቀርብልን ከግንባር የሚገኘው ባልደረባችን መስመር ላይ ነው። አድመጠነው እንመለስ። የትጥቅ ትግል በባህሪው ውስብስብ አድካሚና ጽናትን የሚጠይቅ ነው። አንድ ታጋይ የትጥቅ ትግልን የሚመርጠው ሌሎች የትግል አማራጮች ፍጹም የማይቻሉ ሲሆኑና የህዝብ ጥያቄዎች አደጋ ላይ ሲወርቁ ነው። ለምሳሌ በቱትሲዎች የተመሰረተው የሩዋንዳው ፓትሪዮቲክ ግንባር የትጥቅ ትግሉን ሲመርጥ የቱትሲ ማህበረሰብ በኦትሲ ጄኖሳይድ እየተፈጸመበት ነበር። አማራጭ አልነበራቸውም። ጄኖሳይድን ለማስቆም የግድ ክላሽንኮቭ ማንሳት ነበረባቸው። እንደ አማራ ያለ የጄኖሳይድ ተጋላጭ የሆነ ማህበረሰብ ደግሞ የትጥቅ ትግልን ለመምረጥ ይገደዳል። ከቱትሲዎች ጋር የሚመሳሰል ታሪክ አለው። የትጥቅ ትግልን መምረጡ ትክክል ነው ማለት ነው። መስዋዕትነቱ አሰልችነቱና አድካሚነቱ እንደተጠበቀ ሆኖ ሌላ አማራጭ ባለመኖሩ እንደ ዋነኛ የትግል ስልት ይወሰዳል። ይህንን የትግል መንገድ የመረጠ አካል ደግሞ የትግሉ መለኪያም አንገብግቧቸው የተነሳው ህዝብ ጥያቄዎች ናቸው። እነዚህ ጥያቄዎች በሌላ አካል ከተመለሱ የትጥቅ ትግልን እያካሄደ ያለው አካል መሳሪያውን አወርዶ ወደ ሰላማዊ ኑሮ ይቀላቅላል ማለት ነው። ከዚህ አንጻር የኦነግ ሰዎች የ2010 ዓ ምት ለውጥን ተቀጥሎም የተወሰኑት ወደ ሀገር የገቡበት መንገድ ተጠቃሽ ነው። ምናልባትም በህዝብ ትግል ስም የግል ስልጣን ያንሆልላቸው ሰዎችም የትጥቅ ትግልን ሊሞክሩት ይችላሉ። እንደ ብርሃኑ ነጋና የአዲያኑ የአማራ ክልሉ ቀንደኛ ብልጽግና ተስፋውን አለምነህ ተጠቃሽ ናቸው። እነዚህ ሰዎች መጀመሪያውንም ለህዝብ በደል የትጥቅ ትግልን እንዳልመረጡ መገመት ይቻላል። በ2010 ዓ ምት የግለሰቦቹ ጥያቄ እንደተመለሰ ሲያስቡ ራቸውን በትነው ያገዛዙ ቤተኛ ሆነዋል። ስለዚህ በግል ፍላጎት ምክንያት ታጋዮች እየትጥቅ ትግልን ሊተው ይችላሉ። የዛሬ ሁለት ዓመት ወደ ትጥቅ ትግል ሲገቡ የነበሩ የፋኖ ኃይሎች ጥያቄዎቻቸው ምን ነበሩ? የሚለውና አሁን ጥያቄዎቹ ያሉበት ደረጃ ምንድን ነው? የሚለውን ዋናው ጉዳያችን ነው። ይህ ጉዳይ ባጭሩ ከባቡር ወርደው ለብልጽግና እጅ ስለሚሰጡትና በጽናት ወደፊት ስለሚታገሉ ታጋዮች እንድናነሳ ይረዳናል። የፋኖ ኃይሎችን ወደ ትጥቅ ትግል የገፋው ጉዳይ ዋናና አሁናዊ ወይም ደግሞ ቤዚክና ኢሚዲየት ኮዝ በሚል መከፋፈል እንችላለን። በዋና ምክንያትነት ከተጠቀሰው መካከል የኢትዮጵያ ስቴት አይዲዮሎጂ ተጠቃሽ ነው። አሁን ላይ አጠቃላዩ የኢትዮጵያ ሀገረ መንግስት ምሰሶና መንፈስ ጸረ አማራ ነው። የመንግስት ሹማምንት፣ በሃይማኖት ስም ያሉ ሰዎች፣ ህጻናት፣ ወጣቶች ሁሉም በሚባል ደረጃ በብዙ አካባቢዎች ጸረ አማራ ናቸው። ይህ የሆነው ደግሞ በተለይ ከ1983 ዓ ም በኋላ የተዋቀረው ኢትዮጵያ ሀገረ መንግስት ህገ መንግስት ህጎች፣ አዋጆች፣ ፕሮፓጋንዳዎችና አጠቃላይ የፖለቲካ ስራዎች ጸረ አማራ በመሆናቸው ነው። ወዲህ ደግሞ የፖለቲካ ተዋናዮቹ እነዚህን ህጎችና ፕሮፓጋንዳ በመጠቀም ስልጣንን ተቆናጠዋል። እውነት ለመናገር ህወሀት መቀለም ሆነም አዲስ አበባ የሚያላዝነው የትግራይ ኃይል ከ50 ዓመት በላይ አማራ ላይ ላደረሰው ጄኖሳይድ መጠየቅ ያለበት ነው። አሁንም ስጋትነቱ አልቀነሰም። የአማራ የሆነውን ሁሉ ይፈልጋልና ወዲህ ደግሞ አውዳሚው ኦሮሞማ ኃይል ስልጣን ተቆናጥቷል። ይህ ቡድን ከሰላሳ አመት በላይ በአማራ ላይ ተከታታይ ዘር ማጥፋት ፈጽሟል። ሁቲ በቱትሲ ላይ ከፈጸመው በላይ፣ ናዚ በጁሽ ላይ ከፈጸመው በላይ የኦነግ ኦዴድ ኃይል በአይነቱ ለየት ያለ የዘር ማጥፋት ነው የፈጸመው። የቱትሲ ጆኖሳይድን ካየነው ነው። በጥቂት ቀናት ብቻ ነው ያ ሁሉ ጭፍጨፋ የተፈጸመው። የአማራ ግን ለተከታታይ 5 ዓመት የተፈጸመ ነው። ይህ ደግሞ አለም ላይ ለየት ያደርገዋል። ምናልባትም የአርሜኒያ ጄኖሳይድ ሊሆን ይችላል፣ ተመሳሳይ ታሪክ ያለው። አሁን ላይ ኦሮሞማ ማህ ቤተመንግስት ገንብቶ ባንክም ታንክንም ተቆጣጥሯል። ይህ ኦሮሞማ ኃይል በባህሪው ወራሪና አውዳሚ ነው። አይዲዮሎጂው የ16ኛ ክፍለ ዘመን ነው። 16ኛው ክፍለ ዘመንና በኋላ ላይም ከ14 በላይ ማንነቶችን እንዳጠፋ የቡድን ድርሳናት ያስረዳሉ። አሁንም ያው ነው። ለብነትን በቅርብ ወራት ውስጥ ኢሊሊ ሆቴል ተሰብስቦ የሰነበተው የተቃዋሚ ፓርቲ ሲቪክ ማህበር፣ አባገዳም አደስንቄ፣ ወዘተ ያወጣውን መግለጫ ማየት በቂ ነው። በዚህ መግለጫ ከወሎ እስከ ሞያሌ ከድሬዳዋ እስከ አዲስ አበባ የእኛ ነው ሲሊያወጀውን ያወጀውን የወረራ አዋጅ ማስታወስ ይቻላል። በእርግጥ የፖለቲካ ፍልስፍናውም የትምህርት ቤት አስተምሮም መጣጥፎቻቸውም ወዘተ ወረራና ጨፍላቂነት ነው። በአንድ ወቅት የኦነግ የፖለቲካ ሰው በኦሮሚያ ክልል ያለ ሰው የገዳን ስርዓት መቀበል አለበት ሲል የጨፍላቂነት አስተሳሰቡን ሲናገር ነበር። በአስተሳሰብና በፕሮፓጋንዳ ይህንን መሳይ ወረራ ይነዛ የነበረ ኃይል አሁን በቤተ መንግስት ገብቷል። ድሮን፣ አየር ኃይል መከላከያም፣ ፌዴራል ፖሊስ፣ ደህንነት መስሪያ ቤት ጠቅላይ ሚኒስትር ቢሮ ዘተውሉ ተቆጣጥሯል። ይህንን ሁሉ ስልጣን ተቆጣጥሮ ምን ሊያደርግ እንደሚችል መገመት አይከብድም። ከዚህ በኋላ ነው የዛሬ ሁለት ዓመት ይህ ወራሪ ኃይል ቀጥተኛ ወረራ በአማራ ህዝብ ላይ የፈጸመው። አሁንም ባንኩንም ታንኩንም ተቆጣጥሮ ግፉንም እየፈጸመ ይገኛል። ይህ በደል ነው ከእንግዲህ አንዱና ዋነኛው የአማራን ህዝብ ወደ ትጥቅ ትግል ያስገባው። አሁን ያለበትን የችግሩን ደረጃ ስናየው ደግሞ ችግሩ ብሷል እንጂ አልቀነሰም። ስለዚህ ይህንን የአማራ ህዝብ ጥያቄ አንግቦ የትጥቅ ትግል የጀመረ ኃይል ችግሩ ገዘፈ እንጂ አልተመለሰም። ስለዚህ መሳሪያውን የሚያስቀምጥበትም ሆነ ከዚህ ጨፍጫፊ ስርዓት እርቅ የሚፈጽምበት ምንም ምክንያት የለም ማለት ነው። ወዲህ ደግሞ ሁሉንም ችግሮች የሚይዘው አማራም ለስልሳ ዓመታት የቆየ ከስልጣን መገለል ነው። የአፄ ኃይለስላሴን ስርዓት አማራነትን ተወውና ከደርግ ጊዜን ጀምርም የደርግን ስርዓት የተቆናጠጠውና በዙሪያው በተቃዋሚ ስም የነበረው ኃይል በአብዛኛው አማራ አልነበረም። እንደውም ጸረ አማራም ነበረም። ለምሳሌ የኦነግ መስራች ጅማ ነጎ ንግግርን እንውሰድ። በአንድ ወቅት ከደረጀ ገረፉ ጋር በብሬጅ ሚዲያ በነበራቸው ቆይታም የኦነግ መስራች ሆነው ሳለ የኦነግን አለማ ለማስፈጸም በድብቅ የደርግ ስርዓት የመሬት አስተዳደር ቢሮ ውስጥ ይሰሩ እንደነበር ራሳቸው ምስክርነት ሰጥተዋል። ከዚህ ውጭ የተደረጉ ፈላጭ ቆራጮቹ እነ መንግስቱ ኃይለማርያም ኦሮሞ ነበሩም። በተቃዋሚ ጎራ አብረው የሚሰሩት ደግሞ እነ ኃይሌ ፊዳ ነበሩም። ስለዚህ ደርግ የኦሮሞ መንግስት ነበር ማለት ይቻላል። ለ27 ዓመታት ስልጣን ላይ የቆየው የህወሓት ኃይል ደግሞ ግልጽ ነው፣ ጸረ አማራነቱም ተደጋግሞ እየተነገረ ነው። ላለፉት ሰባት ዓመታት ቤተ መንግስት ያለው ደግሞ አሁንም የኦሮሞማ ኃይል ነው። ስለዚህ አማራው ከ60 ዓመት ያላነሰ ጊዜ ከስልጣን ውጭ ነው ማለት ነው። ስልጣን ደግሞ የህዝብን ጥያቄ ማስጠበቂያና ደህንነትን ማረጋገጫም አይነተኛ መሳሪያ ነው። ስለዚህ የፋኖ ኃይሎች በዚህ ጥያቄ ካመኑ አሁንም አማራው የስልጣኑ ባለቤት አልሆነም። ሌሎች የህዝብና ቤት ቆጠራ የኢኮኖሚ እና ተያያዥ ጥያቄዎች ለአማራ ህዝብ ቅንጦ ስለሆኑ ለጊዜው እንለፋቸው። በአጠቃላይ ግን የአማራ ጥያቄዎች አሁን የበለጠ ትግልን የሚጠይቁ ሆነው ነው የምናገኛቸው። ነገር ግን አንዳንድ ፋኖዎችን ለአገዛዙ እጅ ሰጡ ሲባል እንሰማለን። እነዚህ ሰዎች ምን አይነት ናቸው፣ ለወደፊትስ ምን ሊከሰት ይችላል የሚለውን እንመልከት። በእርግጥ አገዛዙ የፋኖ ትግል ከጀመረ ጀምሮ እጅ ሰጡ የሚል ዜና ሳይሰራ ውሎ አድሮ አያውቅም። የራሱን ሰዎች ፎቶ አንስቶ ፋኖች እጅ ሰጡ ብሎ ዜና ያሰራ እንደነበር የሚዘነጋ አይደለም። ከዚህ በላይ የራሱን ሰዎች በፋኖች ውስጥ አስርጎ በማስገባት የሚፈልገውን ያህል ጊዜ ከቆዩና ፋኖን ከከፋፈሉለት በኋላ እጅ ሰጡ ብሎ ወደ ቀደመ ተልኳቸው እንዲገቡ ያደርጋል። ሰሞኑን ደቡብ ጎንደርና በጎጃም አካባቢዎች እንደዚህ አይነት ዜናዎች ተሰምተዋል፣ ወደፊትም ሊሰሙ ይችላሉ። የፋኖ ኃይሎች የአገዛዙን ሰዎች እያስከዱ እንዳሉት ሁሉ ፋኖዎችንም እያስከዳ ይገኛል። ከፍተኛ በጀት መድበው እየተንቀሳቀሰ ነው። ስለዚህ ባገዛዙ መልማይነት ፋኖ የነበሩ ወይም የአገዛዙ ማባቢያ ያጓጓቸው ልጆች እጅ ሊሰጡ እንደሚችሉ ይጠበቃል። ከዚህ ባሻገረ ክሪቲካል ሆነ ልካየ ነው፣ የትጥቅ ትግልን ባህሪ፣ የአማራን ጥያቄዎችን ምንነትና የአገዛዙን እሳቤ ወዘተ ምን ያህሉ የፋኖ ኃይል ተረድቶታል የሚለው ጉዳይ ወሳኝ ነው። ምናልባትም የዛሬ ሁለት ዓመት ፋኖን ሲቀላቀሉ ስንቶቹ የትጥቅ ትግልን ባህሪ እንደተረዱ ማወቅ ከባድ ነው። አንዳንዶቹ በሳምንት በወረ ወይንም በአመት አገዛዙ ከስልጣን የሚወርድ የመሰላቸው ይኖሩ ይሆናል። የትጥቅ ትግልን ግን አመትም አስር ዓመትም ወዘተ ሊወስድ ይችላል። በዚህ ቀን ማለት አይቻልም። ዋናው ነገር የህዝቡ ጥያቄ ተመልሷል ወይ የሚለው ጉዳይ ነው። ህወሀት 17 ዓመት ሻዕቢያ 30 ዓመት ኦነግ ደግሞ 50 ዓመት ፈጅቶባቸዋል። ኔልሰን ማንዴላ 27 ዓመታትን በእስር አሳልፏል። ማንዴላ ከአፓርታይድ መንግስት ከፍተኛ የሆነ ማባቢያ ይቀርብለት ነበር። ነገር ግን ዋናው የትግሉ መስፈሪያ የሕዝቡ ጥያቄ ነበረ። 27 ዓመታትን በኬፕታውን ደሴት በእስር ለመኖር ወሰነም። ለዚህም ነው ረዥሙ የነጻነት ጉዞ የሚል መጽሐፍ የተጻፈለትም። በዓለም የትጥቅ ትግል ታሪክ ውስጥ አንድ ታጋይ የወጣለትን የትግል ዓላማ ሊኬድ የሚችለው በአራት መነሻ ምክንያቶች ነው። አንደኛው የትግል ተራዛሚነት የሚፈጥራቸው ፈተናዎች፣ ይህንን ተከትሎ ውስጣዊ ጫና መቋቋም ሲሳነው ትግሉን በመካድ አፈሙዝ ወዳዞረበት ኃይል እጁን ለመስጠት ሊመርጥ ይችላል። ሁለተኛው የትጥቅ ትግል ውስጥ ተጠያቂነት በሌለው መንገድ ትግሩን ለግል ሀብት ዘረፋ ከዋለው በተለይም እንደ ማዕድን ህገወጥ የሰዎች ዝውው ዝውውር እገታና ዘረፋ እንዲሁም ቀረጥን በመሰሉ ተዘዋዋሪ ወንጀሎች የግል ሀብት ሲያካብትና መኖር ሲያጓቆ ሞትን መፍራት ይጀምራል። ይህንን ተከትሎ በዘረፋ ያካበተውን ሀብት ዋስትና ለማግኘት ሲል ትግሉን ሊክድ የሚችልባቸው መንገዶች አሉ። ሶስተኛው የወጣበትን ዓላማ ሊስትና የጠላት ሰርጎ ገብ ሰለባ ሲሆን ነው አገዛዙ ታንኩንም ባንኩንም ተጠቅሞ የሚዋጋ በመሆኑ በምድርና በሰማይ ከሚያዘንበው እሳት ጎን ለጎን በጆንያ ብር ይዞ በካድሬዎቹና በጀኔራሎቹ በኩል ከትግሌ ማስኮብለል የድለላ ስራ ይሰራል የሰማዕታቱን የትግል አደራ በገንዘብ በኮንዶሚኒየም ቤት በቁራጭ መሬት የሚቀይሩ ከሃዲያን የሚፈጠሩት በዚህ መንገድ ነው አራተኛው የትግል ክህደት መንገድ ደግሞ በአመራር ጥበብ ማነስ የሚፈጠር ነው። የጦርነት መሪ ለመሆን የጦርነት ስነ ልቦና ይጠይቃል። ከሁኔታዎች ጋር ተቀያያሪ ያለመሆንና ከሞገደኛነት መራቅ ይገድላል። በመሪ ደረጃ ያሉ መስዋዕትነትን የትግሉ አንድ አካል እንደሆነ አምነው መሪው ቢሰዋም ተተኪ መሪ ለማውጣት አስበው ይሰራሉ እንጂ በመሪው መስዋዕትነት ሁሉም ነገር ከእጣ ፈንታው ጋር በማገናኘት የሚበተነው ከሆነም ታጋዩ ትግሉን ሊክድ ይችላል። ይህ ማለት በትግሉ ልክ ካለመራመድ፣ ያለማጽናት ማነስ ወይንም ቅርብ አዳሪነት፣ ትግሉ ጠዋት ተጀምሮ አመሻሹን የሚጠናቀቅ የመሰላቸው በቀደመ ባህሪያቸው የጠባብ ቡድን ፍላጎት ተጠቂ የነበሩ ይህንን በሽታቸውን ወደ ትግሉ ሜዳ ይዘው በመግባት ለሌሎች ታጋዮች በመበከል

ትግሉን የመበተን ስራ ሊሰሩ ይችላሉ። ይህንን ለመቀልበስ የቀውስ ጊዜ ጦርነት መሪ ስነ ልቦና ከሌለ፣ የአመራር ጥበብ ከጠፋ ትግሉ እየተናደ እጅ መስጠትን እንደ ነውር ሳይሆን አራስ እንደሚጠየቀው እንኳን ማርያም ማረችሽ አይነት እንኳን ተገላገልከው እንኳንም ተረፍክ የሚል ማህበረሰባዊ አቀባበል እንዲፈጠር በማድረግ ማህበረሰባዊ ስብራት ያመጣል። የብልጽግና አገዛዝ ከዚህ በላይ በቀረቡ አራት ምክንያቶችና ሌሎች ተያያዥ ሁኔታዎች የፋኖን ትግል ለመናድ እየሰራ ቢሆንም በአንጻሩ ትግሉ ኩልል ብሎ እየጠራ በሚሄር ላይ ነው። በእርግጥ አሁንም ከውስጡ ነው ነው የብልጽግና አገዛዝ ኤጀንስ የሆነው ሰራዊቱን እየናዱ ያሉ አካላት አሉ። እነዚህኞቹ አካላት በዋናነት በቀደመ ባህሪያቸው የጠባብ ቡድን ፍላጎት ተጠቂ የነበሩ፣ ይህንን በሽታቸውን ወደ ትግሉ ሜዳ ይዘው በመግባት የፈለጉትን ሲያጡ የተሸከሙትን መርዝ ወደ ሌሎች ታጋዮች በመበከል ትግሉን የመበተን ስራ እየሰሩ የሚገኙ ስለመሆናቸው ህዝብ እውነታውን መረዳት ጀምረዋል። በርካታ መስዋዕትነት የተከፈለበት የአማራ ፋኖ ነው ትግል በትግሉ ውስጥ የተፈጸመው ክህደቶች ሁሉ ባለቤት እንዳላቸው ህዝብና

ሁሉም ክደት፣ ሁሉም ባንዳነት፣ ሁሉም ክፋትና መሰሪነት ባለቤት አለውና ለባለቤቱ በጊዜ ቆጥሮ ማስረከብ ይገባል። ስለዚህ ትግል አድካሚና ጠመዝማዛ ነው። ይህን ሁሉ በጽናት መታገል ይጠይቃል። ስለዚህ የትጥቅ ትግልን ምንነት ያልተረዱ፣ የአማራነት ህዝብ ጥያቄ በውል ያልተገነዘቡ፣ ጽናት የጎደላቸው፣ እየዛሉ የደከሙ፣ በብልጽግና ማባበያ የተማረኩ፣ ቀድሞውንም የብልጽግና ፋኖ የነበሩ በቀጣይ መክዳታቸው አይቀርም። በቀጣይ ላገዛዙ እጅ የሰጡ ፋኖዎች የሚል ዜና መስማታችን የማይቀርም። ትግሉን በውል የተረዱ ለአማራ ህዝብ ትጥቅ መከበር ለአማራ ህዝብ ጥቅም መከበር የቆረቡ የጸኑ ያሸንፋሉ። እንደ ማንዴላ በጽናት ረጅሙን ተጉዘው ያሸንፋል። ጽሑፉ ባለቤት ሙላት አዲኖ ወይንም በብዕር ስሙ እየፈራ ይመለስ ነው። ቸር ቆዩ። አድማጭ ተመልካቾች ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በሌላ መረጃ እስካገኛችሁ ቸር ያሰማን።